ሁለቱ የተቀሩ ሱራዎች ሱረቱል ፈለቅና ሱረቱ ናስ፣ እነኚህ ሙዓውዘተይን በመባል ይታወቃሉ። ሙዓውዘተይን ማለት በአላህ ፍቃድ ጠባቂዎች ማለት ነው። ዚክር ናቸው። አላህ ስም ነው የሚጠበቀው የሚጠቀሰው። እዚህ ቦታ ላይ አንድ ለቢድ ብኑ አልሚዕሰም የተባለ የሁዲ ከነቢዩ ሰላሰለም ማበጠሪያ ላይ ጸጉር ያስመጣና ከዛ በኋላ ከሳቸው ማበጠሪያ በተወሰደ ጸጉራቸው ላይ ድግምት ይሰራል። ድግምት አላህ በሱረቱ አልበቀራ ላይ ጅኖች ወላኪና ሸያጢነ ከፈሩ ዩዓሊሙን ናስ ሲሕረ ብሏል። ሰዎችን ድግምትን ያስተምራሉ። ድግምት ሐቅ ነው፣ ግን ወማሁም ሁም ቢዛሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ ማንንም በእሱ ጎጂዎች አይደሉም ይላል። እዚህ አስራ አንድ ቦታ ተቋጠረ። እያንዳንዱ ቋጠሮ ላይ ጅን ተመድቧል። ከዛን የጉድጓድ ውሃ ውስጥ ነው የደበቀው ነቢዩ ስ ላ ሰለም ታመሙ፣ መቆም አቃጣቸው በሳቸው ሌሎች ይማሩ ዘንድ ነው። እሳቸውም እኮ እንዲህ ሆነዋል። መጠበቅ በአላህ ነው። ከዛን መላእክት ወረዱ። ጅብሪል መሪ ነው። አንዱ መላእክት ለሌላኛው ይሄ ሰው ምን ሆኖ ነው ሲል፣ መጥቡቡን ነው መጥቡቡን። መጥቡብ ማለት ድግምት የተሰራበት ሆኖ ነው እ አለ ከዛን ጅብሪል አለይሂ ሰላም ነብዩን ሰለም ተልቂን አደረጋቸው። ተልቂን ማለት በአንደበት ማቀበል ነው። እኔ ስል አንተ ተከተል ማለት ነው። ከዛን እያንዳንዱን አያ ሲቀሩ የሆነ ነገር ከሰውነቴ ሲላቀቅ ሲበጠስ ይሰማኛል ይላሉ። አካላቸው እንዲቋጠር እንዳይንቀሳቀሱ ነው የተሰራው ድግምቱ። ለዚህ ዛሬም ድግምት ሲፈራ እነኚህ አያቶች ይቀራሉ።

ወሚንሸሪ ነፋሳቲ ከነፊዎቹም ተንኮል እነኚ ድግምተኞች ናቸው እፍ ይላሉ። አነፋሳት ፊል ዑቀድ ዑቀድ ማለት ጀሞ ዑቅደትን ቋጠሮው ማለት ነው። ይቋጠራል በእያንዳንዱ ቋጠሮ ጅን ይመደባል ጠብቅ ተብሎ፣ ከዛ እፍ ማለት በመንፋት ያጸኑታል። ያንን ድግምት ሲሰሩ ነው።

ማለት አይዘለልም ዕቃቡሁ ደርቡሁ ብሰይፍ አንገቱን ማብረር ከዛ ዋላ ከማህበረሰቡ ነቀርሳን መንቀል መገላገል ስለሆነ ማለት ነው። ሀከዛ እዚ ነቢ ሰላሰለም ተከታዮቻቸው ከሊፋዎቹም ይህንኑ አድርገዋል። ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሓሲዲን ኢዛ ሐሰደ። ዑዛ የተባለችው ኻልድ እብኑ ልወሊድ የከተፋት እሷ አለችበት። ሀከዛ ጅንየቱን ወከለ። ወሚን ሸሪ ሓሲዲን ከመቀኛም ተንኮል እጠበቃለው ቢረቢ ልፈለቅ ማለት ነው። ኢዛ ሐሰደ በተመቀኘ ጊዜ እኔን እንዳያስብ። ምክንያቱም ሐሰድ ከባድ ነው። ከባድ ስለሆነ ማለት ነው። ሐሰድ ከባድ ስለሆነ